በአደባባይ ከሚከበሩ በዓላት መካከል አንዱ የሆነው የኢሬቻ በዓል የፊታችን ቅዳሜ በአዲስ አበባ ኢሬቻ ፓርክ በድምቀት እንደሚከበር ይጠበቃል። በዓሉን ለማክበር ከሀገር ውስጥና ከውጭ ሀገራት የሚመጡ ታዳሚዎች በዓሉን በሚፈለገው ደረጃ እንዲያከብሩ መሰረተ ልማቶችን የማሟላት ተግባር ትኩረት ተሰጥቶት እየተሰራ እንደሚገኝ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራ አስኪያጅ ኢንጂነር ወንድሙ ሴታ ተናግረዋል። እንግዶች በሚያርፉባቸው ቦታዎች ላይ በቂ መሰረተ ልማት የማሟላት ስራ ተሰርቷል። ከዚህ ውስጥ አንደኛውና ዋነኛው ተርጎ የሚወሰደው ይሄ የኢሬቻ ማክበሪያ ቦታ ነው። እንደምታዩት በተሻለ መጠን ውብና ማራኪ አድርገን ለማዘጋጀት ሞክረናል። በአካባቢ ያሉ የመንገድ መብራቶችን የማስተካከል ስራ ነው እንግዲህ እንዳያችሁት በሁሉም አቅጣጫ ወደ መስቀል አዳቤ የሚመጡ የመንገድ መብራቶች በሙሉ፣ እንግዶቻችን የሚያርፉባቸው፣ ቱሪስቶች የሚያርፉባቸው ቦታዎች ላይ ያሉ የመንገድ መብራቶቻችን በሙሉ ለሰዎች እንቅስቃሴ፣ ለተሽከርካሪዎች እንቅስቃሴ ምቹ የሆነ ሁኔታ ፈጥረዋል። በአብዛኛው ወደ ከተማው የሚገባ ሰው በእግር ነው የሚገባው ወደ መስቀል አዳ የሚመጡትን መንገዶችም ዋና ዋና መንገዶቻችን ከኮሪደር ልማቱ ጋር በተያያዘ በቂ የእግረኛ እንቅስቃሴን ምቹ የሚያደርጉ የእግረኛ መንገዶችን ገንብተናል። አዲስ አበባ ከተማ በኮሪደር ልማቶች ውብ በሆነችበት በዚህ ወቅት መከበሩ ልዩ ያደርገዋል ያሉት የአዲስ አበባ ከተማ ጽዳትና አስተዳደር ኤጀንሲ ዳይሬክተር አቶ ገዛይ ደሲሳ እንግዶቹ ጽዱና ማራኪ በሆነችው አዲስ አበባ በዓሉን እንዲያከብሩ ኤጀንሲው የሚጠበቅበትን ሁሉ ይወጣልን ብለዋል። አንድ ላይ ተሰባስበን ለማሳመር እንደመጣን ሁሉ ተመን ወጠን ሙሉን ክፍለ ከተማ ባለንበት እንድናጸዳ አደራ እያልኩኝ ውብ፣ ጽዱ አዲስ አበባን ለማረጋገጥ ለምታደርጉት ጥረት እጅግ አድርጌ በድጋሜ አመሰግናለሁ። ከአስራ አንዱም ክፍለ ከተሞች የተውጣጡ የኤጀንሲው ሰራተኞች በጽዳት ንቅናቄው የተሳተፉ ሲሆን፣ በዓሉን ለማክበር ለሚመጡ እንግዶች ከተማን በማጽዳት ተግባር ተሳታፊነታቸውን አጠናክረው እንደሚቀጥሉ ማረጋግጠዋል። ከክልልም በተለያዩ አቅጣጫ ወደ አዲስ አበባ ስለሚወጡት ለእነሱ አካባቢ የሚጸዳ እንዲሆን ጽዳት በሶስት ፈረቃ ነው የምንሰራው። ስለዚህ ቀለሊት በሶስት ፈረቃ ደከመን ሰለቸን ሳንል እንግዶቻችን በመጡበት አርፎ በሰላም እንዲሄዱ ከተማችንም ደግሞ እንደ ሌሎች ሀገራት ውብና ጽዱ እንድትሆን ከዚህም የሚወጡት ከክልል የሚወጡት አሉ። እነሱም እዚህ ያለዩን ጽዳት ምሳሌ ወስዶ ሂዶ ሀገራቸውን ሰፈራቸው ላይ ጽዳት ባህላቸው እንዲያደርጉ ከተማ ንጽና እንዲጠብቁ ለሌሎች ምሳሌ ለመሆን እኛ ቀለልት እየሰራ ነው እንገኛለን። እንግዶቻችንም ሲመጡ ከእርቻ እኛም የምንቀበላቸው ፕሮግራማቸውን የሚያደርጉበትን ቦታ በጽዳት አድርገን እንቀበላቸዋለን። ተቀባይነት ባህሪ እንዲኖረው ጽዱ ከተማ ያስፈልጋል። የዛ ጽድቁ ዋና መነሻ ደግሞ የጽዳት አሰራረ ትልቁ ስራ ነው። ስለዚህ እንግዶች ወደዚህ ቦታ እንዲመጡ በአግባቡ በጸዳ ሁኔታዎች ለመቀበል በጠዋት ተገኝተን የው ስራዎችን በመስራት እንገኛለሁ ማለት ነው። በጽዳት ንቅናቄው የአዲስ አበባ ከተማ ስራ አስኪያጅ ኢንጂነር ወንድሙ ሴታን ጨምሮ የቢሮ ኃላፊዎች፣ የጽዳት አምባሳደሮችና ሰራተኞች ተሳታፊዎች ሆነዋል።